እን የገ ዱ ምንድን ነው? የዱዬ የምትለኝ እሑድ አብረን ነው ምን ሆኖ አልተባባልንም? ተባበልን አለ ግን ጓደኞቼ እኮ ስለናፈቀኝ ዛሬ ብቻ እኔ በጣም አልወድህ አልፈልገም፣ ወይ እኔስ? እኔም እኮ በጣም አልወድሽም። ምን ነው ልጄን ተናገርሽው ብለው ነው እንደዚህ የሚቆጡት? ቢይዘው ኖሮ መዘለግሎት ነበር። አንቺ ግን ቆይ እርጉዝ ነሽ? ምን አለ እንደ ፌንጣ ባያዘልልሽ በእሱ ምክንያት እኮ ሁሉንም እንስሳ ነው የመሰልኩት። በስንት መከራ ሐኪም ሊያረጋልሽን ጽንስ እንዴ እንደ ፌንጣ እየዘለርሽ ልታጠፊው ነው። ምንድን ነው አሁን ስለ ሮጥኩኝ፣ እንዴት ነው ጽንሱ የሚጠፋው? በኪሴ ነው እንዳያዝኩት። አውቃሽ ሞተሻል። በአንቺ ቤት ለምን አላቅም። አንድ ነገር ቢሆን ያመኛል ወይም ደግሞ ይረግጠኛል። እንደዛ ሲሉ ሰምቻል። ምኑን ይረቅጥሻል? ገና እኮ ግራ አላወጣም እናቴ። ኦ ለካ ጽንሱ እግር የለውም። ልክኖት። አረ አንቺ እንደዚያ አይባልም

ልጁ ራሱን ሊያጠፋ ብሎ አዛውንት አባቱ ናቸው ያተረፉት። ናስጮሻል እስኪ ስንበይ ራሱን ሊያጠፋ ከሆነ ያልሹ እና ታዲያ ይሁ ተርፉ እያይሹ። እንዴ የት ልትይች ነው? ከና ብረሹ ትቀመጫለሽ። ቆይ ልጅ አይደል እንዲ ለምድ ነው ራሱ የሚያጠፋው ምልላት ነበር መሰለ። እኔ እንኳን ከማዘርና ከአንቺ ጋር ለአራት ዓመት ኖሬ ራሴን ላጠፋ አልሞከርኩ። ግን ዛሬ ክቧን የማናደድ ስኬጁል ላይ ስላልሆንኩ ነው የተኩት ወላጆቹ አርጅተዋል። ከቤት ሳይወጣ አድጎ ውጭ ሀገር ያለች ሴት ካላገባው ብሎ ሲከለከል ራሱን ሊያጠፋ ነበር። በፍቅር ራስን ማጥፋት አልቀረም እንዴ? ይውልሽ ሙሽቤት፣ ልጁ አንቺ ጋ ይቆይ፣ እኔና ሙሉዬ እየሄደን ቤተሰቦቹ እናረጋጋቸው። እኔ ምን ላደርገው ይልሽ፣ ልጁ ራሱን እንዳያጠፋ ተከታታዩ ደግሞ ተከታታዩ ስልሽ እንደ ድራማ ወይኔ ቀጥሎ ምን ይፈጠር ይሆን እያልሽ ቁጭ ብለሽ ይዋሉሽ። አሁን ግን ራሱን ሊገል አይሞክርማ። እኔ ምን አውቃለሁ። ብቻ ለሴኮንድ አይንሽ እንዳትነቂ አደራ። እኔ አንፈስለሽ። የምር ስዩሳይድ ሊያረግ ከነበረ ግን ደፋር ነው። ኧረ እኔ እንደ ጀግና ላየውትም ጭካኔው ገርሞኝ ነው። በዛ ላይ ደግሞ ማትሪክ ተፈታኝ ነህ አሉ። ምን ያስጮሻል? ልጁ ራሱን ሊያጠፋ ነው እንጂ እኮ። እንዴ ይህን ያህል መስማት የተሳነው አይደለም። ታዲያች ጤነኛ ናት። እንደ ንክ ለመባል ራሱ ገና ብዙ ይቀራታል። ኤደን እባላለሁ። ቃል እንጂ መናገር እየቻልክ ነው እንዴ? እስካሁን የምታስጮኸኝ ሶሪ፣ መስማት የተሳነሽ መስለሽ ይል እኔው። እና ትምህርት እንዴት ነው? ሶሪ ሙዬ፣ ምንም ማውራት አልፈልግም። ለምን አልፈልግም? ስራ ካለሽ ምርት ያለሽ። ሊያውራኝ አልፈለገው ሱሳይድ የሚያደርግበትን መንገድ እያሰበ ከሙድ እንዳላስወጣው ብሎ ነው። ኧረ በስመ አብ እዚህ ቤትማ አያደርግም። ከፈለገ እዛው የጀመረበት ጨርስ። ኤደን መታጠቢያ ቤት ወዴት ነው? ለምን ፈለግ? ማለቴ ወደዛ ነው። እኔ እወስድሀለሁ። ችግር የለውም። ተቀመጭ ምን ግባ። ልቀቂዋ! እንደዚህ ክፍት ቢሆንስ እዚህ ልትሆኚ ነው እንዴ? እዚህ ራቅ ቤት ነሽ። ወደ እዚህ እዚህ ምን እያረገ እንደ መሰለኝ ልንገርህ? አይ አልነግርህም፣ አልነግርህም እና ሶሪያው ሰው አጠገቤ ቁጭ ብሎ አለማውራት አልችልም። ምን ትጠይቅ ሚፈልገሽ ነው? ስራ ጨረሽ? አይ ዱ ጨርሻ አለሁ። አይ አስቢ ይኖራል፣ ይኖራል። አስቢ አስቢ ያለው የለም። ኪችምቼን ከምቀመጥ እዚህ ልደበር ብዬ ነው። አንድ ነገር ጠይቅ። እንዲህ እያልሽ በአይነሽ ከምታፈጭብኝ ብታወድ ይሻለኛል። ቀጢ ጠይቂ እንዴት ነበረ ልታደርገው የሞከርከው? ምን ራስ ልታጠፋል ነበር? አዎ ነበር እኮ። እንዴት አስቻለ? ራስን መግደል አይከብድም? እኔ ራሴ ላጠፋል ነበር ወላጆቼ ለማስፈራራት ነበር እና፣ እንዴ ለምን ቅር አለሽ? በባዶ ሜዳ ነው ያስጨነከን ሞኝ ነኝ እንዴ? እኔ ራሴን የማጠፋው። ግን እኮ አባትህ ባይደርስ ትሞት ነበር። አሁን ማለት ሳላ ገመዱ ጠበቅብኝ፣ ያው ስወራጭ ሰማሁ እና ደንግጠን። ያለቀስከው ለምን? አለቅሳል ግን የሌለ ነው ክቡ ያልኩት። ቅርታ፣ ያው ነገሩ ስለሚያስቅ ነው። ለራሴም ገርሞኛል። ከዛ በኋላ ፋዘር የእውነት መስሎት አማኑኤል መግባት አለብህ ብሎ ገግሞ ነበር። ክቧናቱ ሊያሳመነችል እና አሁንም የሚያፈቀርካትን ሴት ልታገባት ትፈልጋለህ? በጣም እንጂ። ጨክነው አታገባትም ካሉኝ እራሱ የጀመርኩትን ነው የምጨርሰው። እያወራ በማያስቅ ነገር ሲስቃ ሰላም አለች። ወይ ነው የመጣሁት? ቁም ነገር እ ያለው ጓደኞች ጋር ሂድ። ያዝንሽብኝ ስለመሰለኝ ን የመጣሁት። አንተ እራስን የምታጠፋው ልጅ፣ ሰፈሩ በሙሉ እንዳለ እኮ ስለአንተ ነው የሚያወራው። ለምን ጓደኞች ጋር አትሄድም? አንቺን አስደብሬ አልሄድም። ብቸኛ ልጅ ስለሆንክ ልታስደነግጣቸው አስበህ ነው አለ። እንደዚህ አደረገው ነበረ ደንግጠው ይግባ አንተ ግን በዚህ እድሜ ማግባት ጥሩ ነው። ምን ያንሰኛል? ስራ ሳትይዝ ልታገባ በምን ልታስተዳድራት ነው? እሷ ናት የምታስተዳድረኝ። ሀብታም ናት። ሀብታም ጠብሰህ ስለተከለከልክ ነው እራስን የምታጠፋው ማለት። ሰርቼ እንዴት ያልፍልኛል ብለህ የራሷ ድርጅት አላት። የተዋወቃችሁ? ቲክቶክ ላይ ስራዬን ወዳልኝ የተዋወቅነው። አድናቂ ነው። አይጠበስከው እሷን ብቻ ነው የጠበስከው? አሜሪካዊ ናት። ፈረንጅ ናት። ኖ ኖ ኖ በዜግነት ወላጆች ግን ሲያናድዱ፣ በዚህ በሰለጠነ ዘመን ለምን እንደሚያስገድዱ። ምክንያታቸውን ግን ነግረውሃል? ተያቸው እባክሽ፣ እነሱ ድሚያ ትልቅ ነው ምናምን ላሉ። ኤጅ ጀስት ኤ ነምበር ነምበር ነው። ልክ ነህ። እስኪ እንያት። አባዬ ስልክን ከፓስፖርት ይገውስዱብኛል። ምን ችግር አለው ታዲያ? አድናቂ ናት ምናምን ብለህ የለ እንዴ። በእኔ ስልክ ግባና እንካ፣ ፎቶዋን አሳየን። ና ና እስኪ ልጅ ናት፣ እውነት ልጅ ናት እቺ እን ግፋ ቢል እኮ ከአንተ እናት አንድ ሁለት ዓመት ከፍ ብትል፣ ብዙ አላረጀጭም። ከእናትህ ቤት ወተህ ወደ ሌላኛዋ እናት ቤት እንደመግባት ቆጠረዋት። ትሳከቅ። ይቻ አንድ ፍሬ ናት፣ ግን ያን ያክል ትልቅ አትባል። ኧረ ቃልዬ፣ እኚህ የዩ እናት አያክሉም። አታክልም። ኧረ ትልቅ ሰው አትዘርጥጥ፣ አንቱ በላቸው እንጂ አንተ ቆይ ምን ያስቀሃል? ከወደዳቸው ምን ችግር አለ፣ ከወደዳቸው ምን ችግር አለው እያልሽ ለምንድ ማልስቀው? ትልቅ ሰው ስለሆኑ ነው እንዴ! አንቱ ነው እንጂ፣ እንዴት አንቺ ይባላል? በል በቃ በባዶ ሆዶ አታድርቀው። እኔ እርቦኛል። ይም ማዘር መቷል። ናንች አላፋባ አንተ ግን እንግዳ አታከብረም። እንዴት ነው የምታናገረው? የእሷ ካፈቀርካቸው ምን ችግር አለው እያለች እኮ እንደዚህ የምትለው የእውነት ግን፣ ወዴት እየሄድን ነው? ሴትዮዋ ቀላል ሴት ግን? አዎና፣ ትወደኛለች። ትወደታል። ግን ትንሽ ብትታገስ ጥሩ አልነበረም? ሃይስኩል እየጨረስኩ ነው። ቶሎ መሰብሰብ ፈልጋል መሰብሰብ አብረህም ለመሞት አስበሃል እንዴ? ያው ሞት ነው የሚሰበስባችሁ። በዚህ እድሜያቸው በኋላ ብዬ ዝም በለው። ቶ ትዳር ጥሩ ነው፣ መሰብሰብ መፈለገም ጥሩ ነው። አይቻሉ የመጣኸው ስላጣሃቸው ነው፣ የምትወጣውም ስለደወሉልህ ነው። አይደለም ችግር የለው። ምንም ችግር የለ። አይደለም አይደለም። ነው እሺ፣ እንደዛ ከሆን ቅር ወረኛ ጥርግ በል አንተ ግን ቆይ፣ ሴትዮዋ ስናምናቸው ሀምሳ ስምንት የማዘር ኩያ ናቸው። አንቺ ምን ነው ግን ስንት ትዳር ያጣ ወጣት ባለበት ቆይ ያለች ሴትዮ የፈለከው ለምንድን ነው ቋ? ቋ ያርጋትና የሐምሳ ስምንት ዓመት ሴቶ ይዞሩ ምኗ ነው ቋ? የሚለው እድሜ ፀጋ መሆኑን አታውቅም? እኔ ይጋባል አላልኩም ግን በእድሜ ማሾፍ ጥሩ አይደለም። እሷን ብትሆን እኮ ፈጣሪ ከፈቀደላት ነው ቋ ደረጃ ላይ የምትደርሰው። ስንት ጊዜ ሆናችሁ? ሁለት ወር አልፎናል እሳቸው ናቸው። ነገር እዩን የለከሱታ ሁለታችም ነን። ግን ፍቅር ከኔ ይበልጥ በጣም ፈጠናት። አሃ ፍቅር ነው ስሟ። ማርታ ነው ስሟ። እንደዚህ እያልክ ነው መጠራት አንተ። ልጄ ተው ትቅርብ። ግድ የለህም አይጠቅምህም። ረማዘር እንዲህ ይባላል። ፍቅር እኮ ነው። አረባክሽ እንዴ ምን ሆነሻል አንቺ? ያላቻ ጋብቻ እኳ አይሆንም። እሱ ግን ወዷቸዋል። አቃሎ ማትሪክም እንዳልወሰደ ግን በቃ ምን ይደረግ። ቆይ እየደገፈ ነው የተቃወም ነው? እኔማ አልደገፍም፣ ግን መብት ነው። አያገባም። ወላጆችን መስማት አለብህ። በፍጹም አታገባም። እሷን ካላገባው የእውነት ራሴን ባጠፋ ይቀለኛል። ኧረ! ሞክራታ! በአንተ ምክንያት ወላጆች መሰቃየት አለባቸው? ቆይ፣ እኔ የምለው ሴትዮዋ ምን አበልታው ነው? እኔ ያለ እሷ መኖር አልፈልግም። አንተ ልጅ፣ ፍቅረኛህ ትላልቅ ልጆች አሏት። የኖራታን ችግር አሳደጋቸዋል። የሰላሳ ዓመት ጎልማሶች ነው የምታሳድገው። ሰላሳ ከሞላቸውማ ከቤት ይወጣሉ ማለት ነው። ይወጡስ ምን ዋጋ አለው? እኔና ፍቅር ብቻ ነው አምንቀርም። ምንድን ነው ያስቸገራችሁ? አልገባኝም። ዋናው መዋደዳችን ነው። አልወዶም ብላለች። ረ እንደ አንተ ልጅ እስከ ዛሬ ድረስ የት ነው የኖርከው? እዚህ ሀገርማ አልኖርክም። እኔ ከአዲስ አበባ ወጥቼ አላቅም። የአዲስ አበባ ልጅማ ጨዋ ነው፣ እንደዚህ አያደርግም። አንተ ወላጆችህን መስማት አለብህ። ሲመስለኝ በስልኩ በኩል አሜሪካ ሀገር ብዙ ኖሯል። በትክክል ሙሽሪት ልክ ነች። ዛሬ ይሠራ ይችላል፣ እዚህ ግን አይሰራም። አንቺም እኔ ምን ልበልህ? የአዲስ አባ ልጅ ይሄን ነገር ሲያደርግ ሰምቼም አላቅም። ያው ስላሳዘንከኝ ነው። መቼስ ፍቅር ነው ምን ይደረጋል? እስኪ ንገርን። አንተ ገና ልጅ ነ፣ በዛ ላይ ወንድ። አንተ እስክታደግና እስክትበስል ድረስ እኮ ፍቅረኛ ትጃጃለች ባላምን ደስ ይለኝ ነበር፣ ግን የተናገረችው እውነት ነው። በዚህ እድሜያቸው ግን ትስማቸዋል፣ ልቁረብ ብለው አያስቸግሩህም ብዬ ልክ ናት። ወንድ ልጅ ነው በእድሜ መብለጥ ያለበት አንተ ግን ይኸውልህ፣ ተገለባብጦበህ ገለበጥ ገለበጥከው ጭራሽ። አንተማ በጤናህ አይደለም፣ እናቴ የሆነ ነገር አስነክተሃለች። እሳቸው የሚኖሩት አሜሪካ ነው። ምን ያስነኩታል? ምናልባት አልባት ዶላር አስነኩታ ይሆናል። አይጣል። እኔ አሁንም ለአገባ ትፈልጋል። ትንሽ እንኳን አያሳዝኑም ወላጆች? ምንድን ነው፣ ሁለቱ ከተስማሙ ምን ችግር አለው? አንቺ ዝም በይ። የልጀል ስለያሽ ነው ያከበርኩሽ። እንኳን ያን የሚያክሉ ሴትዮ፣ እኔ ራሱ አስር አመት ከዚህ እድሜ ላይ ብጨምር ለቁም ነገር አላስበ ቆይ እኔ የምለው እሺ ብትባል እንኳን አሁን ደግሞ በወላጆች ጨክነት ሄዳለን ዋናው ፓስፖርት ንስጡ እንጂ ሜጃ ገንዘብም አላስቸግራቸውም። ወንድሜ ቤተሰቦችህ ፓስፖርትን እንካ ብለው ራሱ ቢሰጡ እዛ ስትሄድ ባለቤቷ የምን ባል? እኔ እኮ እንደማዘር ማዘር ባላቸው የሞተባቸውን የመሰለኝ። ምነው አንቺ ከባላቸው ጋር ነው የሚኖሩት? ይኸው አንተን ካገኘሽ በኋላ ከባለቤታቸው ጋር ሊፋቱ እየተከራከሩ ነው እኮ ይኸውልሻ። ሆን ብላ ደበቃው እኮ ነው። እኔ እኮ እሱ ያወቀ መስሎኛል ከእናታቸው ስልክ ላይ ያንተን ስልክ ቁጥር አግኝተው ነው ለእኛ የደወሉት። አላምሽም አልኩሽኩ። አገባታለሁ የሚላት ሴትዮ ኮ አሜሪካን እንደገባ ባሏ ልትፈታ ነበር እንዴ? እሷ ግን ትንሽ አታስብም። ለልጆቹ አስክብር የላትም። ምን ይሉኛል አትልም? ይሄን ነው እኮ ጎረምሳ፣ ልጆቿን አበባ በታኝ አደርጋቸዋለሁ ብላ አስባ ይሆናል። የሰው ነገር ምኑ ይታወቃሉ። ችግር የለውም ለ ለምን የለውም ቆይ ሴትዮዋ ዋሽታስ ብታሳምነው ባለኝ ፈትቻለሁ ብላ የስራሽን ይስጥሽ ይህን ሁሉ ደክመን ወላጆቹን በጭንቀት ልገያቸው ነው እርስዎ ደግሞ ሁሌ የሚያግዙት ለትልቅ ሰው ብቻ ነው ይሄ ልጅ ፍቅር ይዞታል ለምን አያዝኑለትም ምንድን ነው ፍቅር ፍቅር እምትሉት ከትልቅ ሰው ጋር ፍቅር ምን ይሰራለታል ተሳስቶ ነው ልጁ የጀመረው ፍቅር እውር ነው ላቭ ኢዝ ብላይንድ ወይስ በእርሶ ጊዜ እውር አልነበረም? በእናቶቻችን ጊዜ ባል መቶላቸው ነው የሚያገቡት። ይሄው እስካሁንም ፍቅራቸው አለ። ይሄ አካሄድ አሁን አይሰራም። እኛ ማፍቀር እንፈልጋለን። ይሄ ፍቅር ፍቅር የምትዩ ተጋብተው በሶስት ሳምንት ለሚፋቱት ነው። እኔ ስለሱ የምናገረው ነገር የለም። አንቺ ስላመንሽበት የምትናገሪው ነገር የለሽም። እውነት ነው ባላችሁ አሉ። አይዞ አይዞ እኔ እዩዬን ያገባሁት ወድጀው ነው። በፍቅር አምናለሁ። ማዘርን የቻልኳቸው በዩ ፍቅር ነው። ለዛ ነው ያሳዘነኝ። የፍቅር ነገር ይገባኛል። ምንድን ነው ምንድን ነው?

እና ለትዳር አይደለማ፣ በማደጎ ሊወስዱት ፈልገው ነው። እሺ አይ፣ አሁንማ በጣም ተረጋግተሃል። አሁን በሰላም ሂድ። ሳብ ወንድም። እሺ አትሰኝም። ሚስቴ ምን ታድርግ እንዴ? አይ፣ ስቀልድ ነው። እሱ እኮ ትልቅ ሰው ካልሆነ እኮ ልጅ ግር ምንም አይልም። አትፍሪ ነኝ። ሂዱ ባይሆን ኤዱ ማምሳ ስምንት ሲሞላ ጠብቀህ ነው አሉ። እሺ እመልሳሉ። ወደ ልጅ እኮ ነው። ምን ነው፣ ጓደኞችህን አስበልጠህ ሄድክ አይደል? ውይ ኤዱዬ፣ እነሱን ባስበልጥ አላድርም። ጭራሽ ለማደርም ታስባለ። አላድርም ነበር ነበር ወይ ነው። ለምን አትሄድ? አንቺ ቅድም ቃልን ስታቅፊው እያየሁኝ ዝም አላልኩሽም። ያለቀሰ ወንድ ሁሉ ይታቀፋል። እኔ ወንድ ልጅ ልጅ ዳዴ እያለ እያለ ራሱን እንድታቀፍ አልፈልግም። የወለድ ነው የራሳችን ካልሆነ በቀር አንተ ራስ ልተባብሏል ነበር እንዴ ኤዱ፣ ልብ አርጊ። እኔ ቀልድ እያስመሰልኩ ስለምነግርሽ ነው። ፊት አትስጭ እንደዚህ ለወንድ ልጅ ማለት ትዳሮች ሆነ ጀግናው፣ እንዴት ዋልክልኝ አንተ። ምንድነው ደሞ ነግሬህ የለ እንዴ ከአባቱ ውጭ ሌላ ሰው ሲመጣ አትራገጥም። ደሞ አደውልም ናይን ዋን ዋን የኔ ስልክ ነው አላልኩም። አንበሳዬ፣ ዞር በል ል ዱር እያርጎ እንዲያስበኝ አልፈልግም። ልክነሽ ልክነሽ። ጎረም እናተ ብቻዋን ስትሆን ጠብቃት አደራ። እኔ እኮ ለሰው በጣም ያመነኛል ብዬ ነው ማወሮ። ተሸወድክ። ልጅ ኔ ሳምከው አካል። አንተ ራስ ሳመው፣ አንድ አካል ነው እዩ ናሳሙ እንዴት ነኝ አለች። መላሹ ደህና ደህና ነኝ እናመሰግናለን፣ ብሏል። ምን እየሆንሽ ነው? ምን ሆንኩኝ? ምንድን ነው የውሸት ፈገግታው? ለምዶብሽ ነው። ከመቼ ወዲህ እናቴ? እንጃ በያቁሜ ያንቺ ምን እንደጅል ትላለች። ዛሬ ራተን እንበላ እንዴ? ኧረ እንበላለን። ምን ሆናችሁ በቃ በቀጣይ ሳምንት በምስኪኖቹ። እንደ ስትገርሙ ቆማችሁ ታኛላችሁ። እንዲ ልቀቀት ምን ሆነች? በሆነ መንገድ እማለሁኝ የምትለኝ ለካስ ገና ጆሮ እንዴት ጎንበስ በኋላ ጎንበስ ስል ልጁም ወይ እንደ ጠነቀቅ ነው እንዴ የምትፈልጉት? ያንቺ እርግዝና ምን ስለሆነ ነው በቀላሉ አደጋ የሚደርስበት? ለእኔ ሳይሆን ለልጅ ልጆች ምን ነው ነው